ሰላም ሰላም፣ ውድ የቻናል ተከታታዮች፣ በዛሬው ቪዲዮ እጅግ በጣም የብዙ ተማሪዎችን እንዲሁም የብዙ ሰው ጥያቄ የሆነውን አነጋጋሪ መረጃ መልስ ይዤላችሁ ቀርቤያለሁ። ከዛ በፊት ግን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ በተለይም ይህን ቪዲዮ ይጠቅመዋል ብላችሁ ለምታስቡት ጓደኞቻችሁ ሼር በማድረግ ተባበሩን። እናመሰግናለን። ሰሞኑን እጅግ አነጋገሪ የሆነው አዲስ የትምህርት አሰራር ሂደት ሰምታችሁ ይሆናል። አሁን ግን በይፋ የጸደቀውን በትምህርት ቤቶች ላይም ሊተገበር የተወሰነው ነገር አብረን እናያለን። የተፈጠሩትንም ግጭቶች የምንዳስስ ይሆናል። እስከ መጨረሻው ድረስ ተከታተሉ። እነዚህ ህጎች ለ11 እና ለ12ኛ ክፍል የሶሻል እና ናቹራል ተማሪዎች ላይ የሚተገበር ይሆናል። ህጎቹም በሶስት የሚከፈሉ ሲሆን ህግ አንድ፣ ህግ ሁለት እና ህግ ሶስት ተብለው በሶስት ይከፈላሉ። ወይም ሩል ኤ፣ ሩል ቢ እና ሩል ሲ ይባላሉ። ሩል ኤ የምንለው አፍተር ክላስ ወይም ከትምህርት በኋላ ማለት ሲሆን ተማሪዎች ማክሰኞ እና ሐሙስ መደበኛ ትምህርት ሰዓታቸውን ከጨረሱ በኋላ ማለትም ከዘጠኝ 9 ሰዓት ድረስ በኋላ እዛው በትምህርት ቤታቸው ከዘጠኝ ሰዓት ተኩል እስከ አስራ አንድ ሰዓት ተኩል እዛው በትምህርት ቤታቸው የሚሰጣቸው የድጋፍ ትምህርት ይሆናል። ይሄም ተማሪዎችን በተለያዩ ነገሮች ያግዛል፣ ይረዳል ተብሎ ይታመናል። ሁለተኛው ሕግ ወይም ሩል ቢ ሩል ቢ ወይም ቢፎር ክላስ በማለት የሚታወቅ ሲሆን ተማሪዎች በጠዋት ተነስተው ትምህርት ቤት በመገኘት ከጠዋቱ አንድ ሰዓት እስከ ሁለት ሰዓት ተኩል ድረስ የሚካሄድ የትምህርት መርሃ ግብር ነው። ይህም ልክ እንደ አንደኛው ሕግ ተማሪዎችን ያግዛል በመባል ይታመናል። አሁን ያየናቸው ሁለቱ ህጎች እጅግ በጣም ለተማሪዎች አስፈላጊ እና ጠቃሚ ናቸው ተብለው በመታመን በመንግስት እንዲተገበሩ የተወሰኑ ነገሮች ናቸው። ያ ማለት እጅግ እጅግ እጅግ በጣም ትልቅ እና ጥልቅ የሆነ ዳሰሳ ተካሂዶበት የተወሰነ ነገር ነው። እነዚህ ሁለት ህጎች ግን ከሶስተኛው ጋር ሲነጻጸሩ እጅግ እጅግ በጣም ትልቅ ትልቅ ሚና ያላቸው ነው። ሶስተኛው እና እጅግ በጣም ጥያቄ ፈጣሪ የሆነው ህግ እና የተለያዩ ግጭቶችን ያስነሳው ሩሉ ይሄ ነው። ከዚህ ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እና ቪዲዮውን ሼር በማድረግ ተባበሩን። እንዳልኳችሁ ይሄ ሮልሲ የሚባለው እጅግ በጣም ሲሪየስ የሆነው ህግ ነው። ይህም ህግ በቅዳሜ እና እሁድ የሚሰጥ የትምህርት ድጋፍ ሲሆን ከአንደኛ ደረጃ እስከ ሃያ አምስተኛ ደረጃ ያስቆጠሩ ወይም ከአንድ እስከ ሃያ አምስት የወጡ ተማሪዎች ቅዳሜ ከጠዋቱ ሁለት ሰዓት ተኩል እስከ ዘጠኝ ሰዓት ተኩል በመንግስት ትምህርት ቤት በመገኘት የተለያዩ ተማሪዎች ጋር አንድ ላይ በመሆን ይማራሉ። ይህም አንድ ላይ የመስራት ባህልን ያጠናክራል ተብሎ ይታመናል። ተማሪዎችም ያልገባቸውን ነገር አንድ ላይ ተባብረው እንዲሰሩ ይረዳል ተብሎ ይታመናል። የመጨረሻው እና እጅግ በጣም ብዙ ጥያቄ የፈጠረው እና አስደንጋጩ ደግሞ ታይቶም ተሰምቶም ያልታወቀው ሕግ እሁድ ላይ ትምህርት ቤት መግባት ነው። አዎ እሁድ ላይ ትምህርት ቤት ይገባል ተብሎ በመንግስት ተወስኗል። ሁሉም ሰውም ተቀብሎታል። በጣም ጥያቄ የፈጠረው አስ አበሳጭ እና ረፍትነሽ ተብሎ የሚታየው ደግሞ ይሄ ህግ ሲሆን ከጠዋቱ ሁለት ሰዓት እስከ ሰባት ሰዓት ተኩል ድረስ የሚሰጥ ትምህርት ይሆናል። ይህም አሰራር ሙሉ በሙሉ ከቀጣይ ሳምንት ጀምሮ ይጀመራል ተብሎ ይታመናል። እንደሰማችሁት ይህን ሁሉ ህግ ይታል ይጨመራል ተብሎ ነው የተነገረው። እንዳያችሁትም ሆነ እንደተዘገበውን መረጃ እስካሁን ድረስ ህጉ አልተጀመረም፣ የተፈጸመም አይደለም። በሚቀጥለው ሳምንት ጀምሮ ግን ይሄ ህግ መከተል ወይም ይፈጸማል ተብሎ ይታመናል። እንደ አብዛኞቹ ተማሪዎች አመለካከትም ከሆነ ይሄ አዲስ የመጣው የትምህርት አሰራር ሂደት ተማሪዎችን ከረፍት የሚነሳ መሆኑን ብዙዎች በብስጭት እና በንዴት ገልጸውታል። ምንም እንኳን ብዙ ሰው ስለዚህ ህግ ቢያማርርም መንግስት ግን ብቁ እና ለሀገራችን ብርቱ የሆኑ ተማሪዎችን ለማፍራት ስንል የማናደርገው ነገር የለም በማለት ይህንን አዲስ ህግ ተማሪዎች ላይም የተለያዩ ትምህርት ቤቶች ላይም ለመፈጸም ወስኗል። እንደ ብዙዎች አመለካከት እና አስተያየት ከሆነ ግን አሁን ላይ እየተሰጠ የሚገኘውን ማለትም እስከ ዘጠኝ ሰዓት የሚሰጠውን ትምህርት ላይ እጅግ በጣም እጅጉን ትልቅ የሚባል ፎከስ ወይም የተለያየ ብቃት ባላቸው አስተማሪዎች ላይ ተደግፎ ጥራት ያለው ትምህርት ቢሰጥ ተብሎ በብዙዎቹ እየተነገረ ይገኛል። ማለትም ሩል ኤ፣ ሩል ቢ እና ሩል ሲ በብዙዎች ተቀባይነት አላገኘም። ኦልሞስት መቶ ፐርሰንት በማለት የሚቻል ደረጃ አብዛኛዎቹ ተማሪዎች ይህን ህግ ተቃውመውታል። እጅጉንም አበሳጭቷቸዋል እንደኔም አመለካከት ከሆነ ይህ አሁን የመጣው አሰራር ቀርቶ እስከ ዘጠኝ ሰዓት ድረስ አሁን ኖርማል የሚማሩት ትምህርት ላይ ፎከስ ተደርጎ እጅጉን ጥራት ያለው እና ጥሩ የሆነ ትምህርት ቢሰጥ ባይ ነኝ እናንተስ ምን ታስባላችሁ የእናንተን ሀሳብ ኮሜንት ላይ አስቀምጦልኝ የተለያዩ መረጆችን እና ትኩስ ትኩስ የሆኑ ዜናዎችን እንዲደርሶ ከፈለጉ ይህን ቻናል ሰብስክራይብ በተለይም ሼር በማድረግ ይተባበሩን። ቪዲዮ እንደጠቀመው ተስፋ እናደርጋለን። ይጠቅመዋል ብላችሁ ለምታስቡት ለተማሪ ጓደኞቻችሁ ሼር በማድረግ ተባበሩን። በቀጣይ ቪዲዮ እስከምናገኛችሁ ድረስ ሰላም፣ ፍቅር፣ ጤናን እየተመኘን ስንብታችንን እናሳውቃለን። ኤንዲ ክሪኤቲቭስ